ጥያቄ እ ብዙ ጊዜ እናንተ ነገር እሰማለሁ እና ኢየሱስ ክርስቶስ መልእክተኛ ነው የምትሉት የማ መልእክተኛ ነው? ኢየሱስ ክርስቶስ የአምላክ የአላህ መልእክተኛ ነው። ኦኬ፣ የአላህ መልእክተኛ ነው። ለሙስሊምም ለምንም እሱ የመጣ እዚህ ምድር ላይ ክርስቲያን እና ሙስሊም ምናምን ብለው አላያየም አይደለ? ሁሉም ጠቅላላ ሊያስተምር ነው የመጣ። ስለዚህ ለምንድን ነው እናንተ ኢየሱስ ክርስቶስ ያስተማረውን የሱ ነገር የማትማሩት? ምክንያቱስ ምንድን ነው? የትኛው ኢየሱስ ክርስቶስ ያስተማረውን የምንማራለን? ለምሳሌ ምናለ እኛ የምንማረው ለብቻ እኛ ክርስቲያኖች የምንማረው ብዙ መጻሕፍቶች አሉ። ከመጽሐፉ ግን የተዋሐደው መጽሐፍ ሰማንያ አንዱ ነው። እሱ በፍጹም አትቀበሉም፣ አትማሩም። ክርስቶስ የተናገረ ትንቢት በፍጹም አትቀበሉም። ለምን ኢየሱስ ክርስቶስ እያለ አልተጻፉም? እነዚህ ሰማንያ አንዱ ክርስቶስ ከሄደ በኋላ ነው ሰዎች ተነስተው የጻፏቸው። ኦኬ፣ ይህ ደግሞ እናንተ የምትሉት ትክክለኛው ከሁለቱ ነቢያት ኢየሱስ ክርስቶስና ሙሀመድ ነው። ከነሱ እናንተ እኛ የምናምለው ክርስቶስ አምላክ ብለን ነው። እሱ የተናገረት እንዲት ሁሉም እየፈጸምን ነው፣ እንትን እያልን ነው። ግን እናንተ ግን የሙሐመድ ብቻ ነው፣ የሙሀመድ ዋና ትክክለኛ ነው። የኢየሱስ ክርስቶስ ሁሉም ውሸት ነው፣ እሱ የተናገረ ሁሉም ውሸት ነው ነው የምትሉት። ስለዚህ ለምን አላህ ከኢየሱስ ክርስቶስ ውጭ አምላክ የለም ብለን ነው የምናምነው። እናንተ ግን ኢየሱስ ክርስቶስ በፍጹም አምላክ አይደለም ነው የምትሉት። አላህ ሌላ አላህ ካለ ለምንድን ነው ቅድማ ሙሐመድ ያላክ? ለምን ኢየሱስ ክርስቶስ ላፍጥረታችም ፍጥረታችሁም ለምንድን ነው እየተለያየ ማለት? ኢየሱስ ክርስቶስ እዚህች ምድር ላይ እንደ ሙሐመድ አይደለም የተፈጠረው። እለያያሉ አንድ አይደሉም። ስለዚህ አባትና እናት አለ ሙሐመድ። ኢየሱስ ክርስቶስ ግን ከእናታችን ከቅድስት ድንግል ማርያም እንደኛ ስጋ ለብሶ እሱ የኛ ጥፋታችን እንትን ለማለት ነው የመጣ እንጂ እንደ እናንተ አይደለም። ስለዚህ እናንተ ግን ሙሐመድ በወንድ ልጅ ነው የተወለደ። ኢየሱስ ክርስቶስ ግን በፍጹም በወንድ ልጅ አይደለም የተወለደ። ለምን ሊለያይ የቻለ? ልዩነቱ ምንድን ነው? እሱ የአምላክ ስራ ነው። ኢየሱስ ክርስቶስ ከሴት ብቻ ያለ ወንድ እንዲወለድ ያደረገው አምላክ ነው እንጂ በራሱ አይደለም። እንደዚያ ይሆናል በተሻለርለ ስለዚህ የምንደነቅበት አምላክ እንጂ ኢየሱስን አይደለም። ምክንያቱም የኢየሱስ ምንም አስተዋጽኦ የለውም በዚያ ላይ የድንግል ማርያምም ምንም አስተዋጽኦ የለውም። እነሆ ከአምላክሽ ዘንድ ጸጋ ተገኝቶልሻል ና ያላት አይደለ መልአኩ ገብርኤል። ስለዚህ ከአምላክ ዘንድ በመጣ ስጦታ እንጂ ያሁሉ የሆነው በኢየሱስ እኔ በድንግልና መወለድ ይፈልጋል ብሎ አይደለም አያቅም። ስለዚህ ጉዳይ አምላክ ነው ያን ነገር የወሰነው። ድንግል ማርያምም እንዲሁ እኔ በድንግልና ነው መውለድ የምፈልገው ብላ አይለው አብ ተገ በአብላክ ፍቃድና ውሳኔ ስለ ሌላ ነገር ኢየሱስ ክርስቶስ የአብላክ መልእክተኛ እንደሆነ መጽሐፍ ክሶች ላይ ተጽፏል። እኛ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንዴት እንደመጣ በምን እንደመጣ እኛ እናውቃለን። እኛ ትክክለኛ መንገዱ እናውቃለን። ግን እናንተ የምታምኑት እናንተ የምትሉት እኛ በፍጹም አንቀበልም። ለምን ኢየሱስ ክርስቶስ አምላክ አይደለም። እኔ ብዙ ጊዜ ሰማለሁ በቴሌግራም በግሩፕ በሁሉም እከታተላለሁ። ግን እናንተ የምትሉት በፍጹም እኛ እናንተ የምትጠይቁት ሲመልስላችሁ መልስ በፍጹም አትቀበሉም። ስለዚህ በግልጽ እያለ እዚህ ቦታ አንዱ ቦት ምናምን ከተባለ ራሱ አትቀበሉት፣ በፍጹም የናንተ ብቻ ነው። በቃ እውነተኛ መንገድ ማለት ነው። ይሰማችኋል። ወርዳለች መሰለኝ። በምን ቋንቋ እንደምንነግባ ባላቅም፣ ሌላ ክርስቲያን ካለ ማውራት ይችላል። ሰላም ጥያቄ የምነበር መሰለ በስደት ላይ ነው ያለሁት። ባለትዳር ነው፣ ባሌ የሚኖረው ኢትዮጵያ ነው።

አባቴ ለማየት ከየት ከየት ከየት ምን አልከኝ? ተሰ ከየት ሄደሽ ለማየት አባትሽን? ያባቴ ይመጣል ይመጣልን? በቅርብ ሰዓት ኦምራ ማለት ነው። እኔ ያለሁት ትሬድ ነው። ስለዚህ ሄጃ ያለሁ ስለው እሱ ደግሞ አይሆንም አለ። ስለዚህ ቃሉን ነክፊ በሄድ በኒ ሐራም ነው ባለሽ ነው አትሄጂም አባትሽን ለማየት ያለው አሁን አይሆንም ማለት ለምን አይሆንም? የሚል አይቻልም ምን ማድረግ አይፈቀድለትም። ቤተሰብ እንዲቆራረጥ ማድረግ አይሆንም። ቤተሰብ ዘምድናን እንዲቀጣጠል ነው ማድረግ ያለበት። እንደው ስለዚህ ይሄን ነገር አላህን ሊፈራ ይገባል። ሴት ልጅ አባቷን ከቆየ ካየችው እሱን ለማየት ከፈለገች ባል በዚህ መልካም ነገር ላይ ሊያግዛት ነው የሚገባ፣ ወጣቻለሩ ነው ሊያግዛት ነው የሚገባ እሺ ስለዚህ እኔ ቃሉን ነቅፌ ብሄድ ሀራም የሆነብኝ ዝም ብዬ ሄድ ማለት ነው። ቃሉን ከማጠፍ መጀመሪያ አረጋባይና አናግር መሄድ አለብኝ። ከኢስላም አንፃር ያለውን አስደጅም ዝምድና ለመቀጠል አላህ የሚያዘው ነገር ነው። አላህ በሚያዘው ነገር እንዳውም እንደታግዘ እንጂ የሚገባው ልትከለክለኝ አይገባም። አይገባ መሐረም ሁነኝና እንሄድ በይ። የዛኔ ኢንሻአላህ ይሄንን ነገር ካስረዳሽው ከኢስላም ያለውን አንፃር ይረዳሽነው እሺ ከላይ ያለሽው ሚዩት ያደረክሽው ወይ ደም ያደረከው ሰላም አዛ ነው የሚለው ወሶ ወአለይኩም ሰላም ለመያዝ ነበረ ለምን ሙስሊም አይደለሽ ክርስቲያን ነበር ክርስቲያን ነበር እሺ ስለምና ቀበል ፈልገሽ ነው

እሺ ሙስሊም ጓደኞች ታገኛለህ ማለት እንደዚህ፣ ለማ አሉ ግን ያው ትንሽ አማርኛ ይችሉ። እሺ እሺ፣ ችግር የለውም። እንዲያስተምሩሽ ዛሃራ አገናኛት። ልጆች፣ ዛሃራ ካለሽ አንድ ቁጥር ሰዓት ይሆናል እስላማዊ ትምህርት የምትማሪበት ክሩክ፣ እንዲያስገቡሽና እንድትማሪ እናደርግሻለሁ። ስለዚህ ነው ተጋገድ ምናም በመማር ሶላትን ትጀምሪያለሽ፣ ኢንሻአላህ የቀጣዩ የምታደርጉት እሱ ነው። ፋኪያ የምትለው ኮሜንት ላይ ትታይሻለች። ፋኪያ ወይንም ዚክራ አንድ ቁጥር ጻፍላት እና እነሱ ያገኝሻል። ፎሎ አድርጊያቸው የምትማሪበት ግሩፕ ያስገቡሻል። ያው እና እያለች እየጻፈ ትታይሻለች። አላየት ስው፣ ዚክራ አንድ ቁጥር ወይንም ፋቲያ አንድ ቁጥር ጻፍላት። ጥያቄ ያለው መጠይቅ ይችላል። ከገባችሁ ልጆች

ልጆች ከሚጨውበት ተራቆች ስትገቡ፣ እሺ አባቴን ለማየት ፈልጋለሁኝ እያለች ሚስት አባቴን ካየሁት ቆየሁኝ፣ ሰው መጣ፣ እሱን ማየት ፈልጋለሁ ማግኘት ይፈልጋለሁ አለች። አንደኛ ረጋ ባለመልኩ ጠይቂው፣ ምናልባት ልህ ውስጥ ገብታችሁ ምናምን እንዳይሆነ ሸት ትዳራችሁን ወደሚበትን ነገር እንዳይሄድ ሲባል ማለት ነው። ምናልባት አሁን ተቆጥቶ ከሆነ አሁን ካሌድ ብለሽ ግግ የሚብለሽበት ታገሽ ውና እስኪ ጠብቅ ውና ትዳርሽን ወደ ማፍረስ ከሚወስደ ይሄ ነገር ሰብር ብታደርጊ የተሻለ ነው። በሚረጋጋ ጊዜ የጠብቀሽው ከዚያ በኋላ የምታይበትን መንገድ ብታመቻቸው የተሻለ ነው። እንደው በፍጹም ጭረሻ ታይም ለሁል ጊዜ ብሎ እየከለክለሽ አይመስለኝም። እነዚያ ከሆነ ከቤተሰብ ጋር ዝምድናን እንድትቀጥ የማይፈልግ ባል ከሆነ አይታለም። እነሱን አታይ ማልፈቅድ ቢል የዛኔ ሄቶይ መልካም ነገር ለማድረግ እየከለከላቸው ነው በዚ ስለዚህ በዚህ ጊዜ ከኔና ከባልሽ ምረጭ ብሎ እንት ማለት አይችልም። ምርጫ ማስቀመጥ አይችልም። ከኔና ከአባትሽ አንዱ ምረጭ ማለት አይሆን። ማን ነው የሚመረጠው ከተባለ አባት ነው የሚመረጠው እንጂ አይደለም። ወታችን ነቢያችን ሰለላሁ ዐለይሂ ወሰለም ከሰው ሁሉ በላይ መልካም ነገር የሚገባው ማን ነው ተብሎ ሲጠየቁ እናት ነች፣ ከዚህ አባት ብሎ ተናግረዋል። አላህ ስብሃነሁ ወተዓላ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይን ኢሕሳና ያለው አንድ ባል ራሱንና የሚስቱን አባት ምርጫ ላይ ማስቀመጥ ማስቀመጥ የለበትም። ከኔና ከአባትሽ ምረጫ ይባልም፣ ከኔና ከእናትሽ ምረጫ ይባልም። እንዳውም ዝምድናን መቀጠል ከመልካም ስራዎች መካከል ትልቁ መልካም ስራ ነውና በዚህ ነገር ላይ እርሱ ሊያግዛት ነው የሚገባው። መሕረም ሆኖ የመውሰድ ግዴታ አለበት እንደ ኢስላም

ዚ ስለዚህ ያባሏ የመውሰድ ኃላፊነት አለበት ዝምድናዋን እንድትቀጥል ዘንድ ማለት ነው። እሺ ይሄንን ግዴታ የሆነውን ተግባር አላህ ግዴታ ያደረገውን ተግባር ዝምድና መቀጠል የሚለውን አትቀጥልም ብሎ ሰውየ እንድትቆራረጥ የሚያደርጋት ከሆነ የዛኔ ፍች የሚያስጠይቅ የሆነ ሰማይ ምክንያት ነው። ይሄ ወደዛ ሳትሄጂ ግን ሰብር አድርጋችሁ ታግሰሽ፣ ምናልባት አሁን ተናዶ ተቆጥቶ ከሆነ ትንሽ ጊዜ ጠብቂና መዘየር የምትችልበትን መንገድ ብታመቻች የተሻለ ነው። ወደ ፍች ቶሎ ትሄዱ

ከባንክ ባንክ ለምሳሌ ሴቭ አድርገህ የምታስቀምጠው ብር ላይ የሚወልድ ብር አይደለ? የትኛው ሐራም እንደሆነ ማለት ወለድስ ከባንክ የሚመጣው ወለድ ምን ማለት ነው? ይ የሚመጣው ማራጣ፣ ማበደር፣ መበደር የሚመጣው ወለድ ነው ሐራም ወይስ በባንክ ላይ የሚያ ወለድ በጥቅሉ ሐራም ነው። በባንክ ላይ ያለው በማበደር በመበደር ላይ ያለውም ወለድ ሐራም ነው። ሁሉ ወለድ ብሎ ማለት ኩሉ قرض جر نفع فهو ربا ማንኛውም ትርፍን ያስገኘ የብድሩ አይነት ሁሉ ወለድ ይባላል። ለምሳሌ ለአንድ ሰው 10 ብር አብድረሹ 11 ብር አድርገህ ታመጣለህ ካልው ያ አንድ ብሩ ወለድ ነው። ያ ነው። በባንክ ቤትም ልክ እንዲሁ አስቀምጣችሁ ትርፍ በየጊዜው የሚያስገኝላችሁ በወለድ የሚቀመጥ ባንክ ከሆነ ሐራም ነው፣ ክልክል ነው፣ አይቻልም። እሺ ሰላም አለይኩም አለይኩም እኔም ተመሳሳይ ጥያቄ ነበረኝ። እንትን አሁን ለምሳሌ ከባንክ እጅራ ባንክ ነው፣ ለስራ ቦታ ነው የምሰራ። 500 ሺህ ውሰድና በአመቱ 590 ታስገባለህ አሉኝ። ይሄ እንዴት ይታያል? ሂጅራ ባንክ ነው እንደዚህ የሚያደርገው? አው ሂጅራ ባንክ ነው መጡና ከዛ 500 ሺህ ትወስዳለህ። ይቃታ ገዝቶልህ ይሰጣል። ከዛ በአመቱ ደግሞ አምስት መቶ ዘጠና አድርገህ ትሰጣለህ ያሉ። ይሄን ከመውሰድ በፊት አንተ ልትይ ይል። አይቻልም አይቻልም ሐራም። ማንኛውም ትርፍን አድርጎ የሚያበድራቸው ሁሉ ወለድ ነው። እቃ መግዛት ይለኛል እቃ መግዛት? እ እንደዚህ አይነት ከወለድ ስራዎችን ወይም ባህሪያቶቻቸውን ቀይረው ወለድ የሚሰሩ ወለድ ነው። እዚህ እስላምን አያውቅም ነገር አይቻልም። አምስት መቶ ሺህ ተበድረህ አምስት መቶ ሺህ ያን ጨምረው ተጨማሪ ወለድ ነው። ሁሉ ቀር ጀሮ ነፋን ፈሆሪ ባይ ነው ቀይደው ማንኛውም ትርፍን ያስገኝ ብድር አይነት ሁሉ ወለድ ነው። እነሱ ደግሞ እንዳሉኝ ካሽ በካሽ ካሽ በእጅ ከሰጠን ወለድ ይባላል። ግን ዕቃ ገዝተን ስንሰጥ ደግሞ ከትርፉ ላይ ነው የምካፍለው፣ እንዴት ይታያል? እሱ ቅድም እያልኩ ነበር። ለምሳሌ የሆነ መኪና መጣና የባንክ ቤቱ ባለቤት

ይህ መኪና ዛሬ ከገዛኸኝ አንድ ሚሊዮን ከዓመት በኋላ ከሆነ ግን አንድ ሚሊዮን አንድ መቶ ብር ነው የምትከፍለው ይላል። ተስማምተህ ከገዛህ በይዕን ወሽራ ይሄ መግዛት እና መሸጥ ግብይት ተብሎ ይነገርለታል። ስለዚህ ይሄ ችግር የለም። ለምንድነው ለአክሱም ሙስሊሞች ድምፅ የማትሆነው ከእሱ? እኔ ለዓለም ሙስሊሞች ድምፅ ነው ኢንሻላህ። መቼው ምን ዋጋ አለው አላውቅም እንግዲህ የመጅሊስ አካሎች በሙሉ ኢትዮጵያ ላይ የሚገኙ በዚህ ጉዳይ ላይ ሹራ ቢያደርጉበት ምክክር ቢያደርጉበት መስጅድ በሌለበት አካባቢ መስጅድ እንዲሰራ ከመንግስት ጋር ተነጋግረው ይህን ነገር መፍትሄ ቢያደርጉላቸው መልካም ነው። የህዝቡ ግን ይሄ የተቃውሞ እያወጡን በዚህ መጮሁ ምናምን መፍትሄ አሉ ብያላ የመጅሊስ አካል አለ። ጉዳዩን ወደ መጅሊስ አካል ሙስሊሞች መናገር ማድረስ ያ የመጅሊስ አካል የሙስሊሞችን ሀላፊነቱን ወስዶ ተቀምጧል መስራት አለበት ለዚህ ነገር ለአክሱም ሙስሊሞች እንዲሁም በየትኛውም ሀገር ላይ ለሚገኙ ወንድሞቻችን አምልኮ የሚሰሩበት ቦታ አላህ እንዲያመቻችላቸው ማጸናለ እሺ ጥያቄ ያለ ይበትል እሺ ምራቅ መዋጥ ጾም ይፈታል ወይ አጠራቅመው መዋጡ መክሩህ ላይ የተጠላ ነው ነገር ግን የሚያበላሽ አይደለም ጾምን አያበላሽም እሺ ማንኛውም ከውስጥ የሚወጣ ነገር መልሳችሁ ብትውጡት ጾምን አያበላሽም። አክታ ሲቀር ምንድነው? ይሄ ሻታ ሲቀር ሻታ ሲቀር ይሄ አክታና ምራቅ ምናምን እነዚህ መክሩህ ናቸው፣ የተጠሉ ናቸው። ጾም ግን አያበላሽትም። አስታውኮ ግን ሰውየው አውቀሆን ብሎ ራሱ ነክቶ ቢያስታውቅና ያንን ቢወጣ ጾሙ ይበላሻል። ባይወጣው ራሱ አስታውኮ ነክቶ አውቀሆን ብሎ ቢያስወጣ ጾሙ ይበላሻል። ሳያስበው እና ሳያውቀው ግን ከሆነ ሰውየው የዛኔ ጾም አይበላሽበት፣ ጾም አይበላሽበት። እሺ ለምሳሌ ታሞት የሚያስታውቀው ሰው አለ፣ የሱ ጾም አይበላሽ። ጥያቄ አለ፣ ቀጥል። ሰላም አሌይኩም ወራህመቱላሂ ወበረካቱህ ትንሽ ኮኔክሽን እያስቸገረኝ ስለሆነ ጠይቄ የሉረድ የሞተ ሰው ይሰማል አይሰማል? ማለት ጥሪያችን ይሰማል አይሰማል? የሞተ ሰው አይሰማል። እንተ ድዑሁም ላ የስመዑ ዱዓአኩም ብላል፣ አላ ቃል በቃል

ሊቀበሏቸውና ሊያደርጉላቸው አይችሉም ማለት ነው። ወይ መልቅያመት የክፍሩ ነው ቢሽርክ ይክሩ የትንሣኤውን ቀን ስታጋሯቸው በነበራችሁት ነገር ይክዷቸዋል። ቸል ወለን ተስሚዕ መን ፊል ቁቡር ይላል። በቅብር ውስጥ ያለን ሰው ተናግረህ ማሰማት አትችልም ብሏል። ነገር ግን የሚሰሟቸው ነገራቶች ሀስ እንዳሉት ክልክል ተገልጿል። ከነብ ስ ላ ሰለም እርሱም ምንድነው ሰላምታ እንዲሁም ደግሞ ነብ ስ ላ ሰለም በበድር ጦርነት ጊዜ የሞቱትን ያናገሯቸው ያ ነው ለነቢዩ ለ ላ ሰለም በተአምር መልክ የሞቱ ሰዎችን እንዲያሰሙ አድርጎላቸዋል ብለን እናምናለን። ታቸዋል ነቢያችን ለ ላ ለም በበድር

ይወታቸው ከእናንተ በላይ ንግግር ይሰማሉ። ስለዚህ አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ካደረገላቸው ድንቅ ተአምር ምንድን ነው? ሙታኖችን እንዲያናግሩና እንዲሰማቸው አድርጎላቸዋል። ያህ ነው። ልክ እንዲሁ እኛ ሄደን ቀብር ዚያራ በምናደርግ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን እንደሚሰሙ ተናግሯል። ወኢነሁ ለይስማዑ ቀርዐ ኒዓሊሂም አሉ። ልክ እናንተ ቀብራችሁ ስትሄዱ ጊዜ የጫማችሁንም ኮቴ ይሰማሉ ብለው ተናገሩ። ልክ ነው። ዚያራተል ቁቡር

አም ላ ጥያቄ ነበረ አንድ ይሄ ልጅ መስጅድ አለንና ይህንን ማስጨረሻ እርዶ እናግዝል እያለ ነው። ወንድም ያው እያየ ነው። ይሰማል ይሰማል፣ ወንድም መስጊዱ፣ መስጊድ አማር ይባላል በወልዲያ የሚገኝ ነው። ብር አጥሮን በይሄም የተቀነባ በቴሌግራም ቻናል ከፍተን በቴሌግራም በተገኘው ብር ነው ተጀምሮ፣ እንግዲህ እዚህ ደርሷል። ትንሽ ብር ነው የሚጎለን ለመጨረስ፣ የቻላችሁትን እርዱን። መልካም እሺ፣ የቻላችሁ ሰዎች ማገዝ ትችላላችሁ። አካውንት አድራሻ መጠየቅ እና የመስጅዶችን ኮሚቴዎች በማናገር የመስጅድ አካውንት ነው። እሺ፣ ቀጥሎ ልጆች ልጆች መቀጠል ትችላለ። ጥያቄ አላቸው። ሁሱ ይሰማል ይሰማል። ትንሽ ኮኔክሽን አስቸግሮኝ። እንትን የቅድም ቁርኣን የቀራኸው ማለት ነው ምንድን ነው ቢሰሟችሁ ምክንያቱም መልስ አይሰጧችሁም። ላይስማኡ ዱ ቁ ምትለው የቅረት ቁርአን አያ አለች አይደለ? እሷን ለሙታን ሳይሆን ይሄ ቁርአን አያ ከሙታን ጋር ሳይሆን ለጣውታዎች ነው፣ ጣውት ለሚመለኩት እንጂ ለሙታን አይደለም ይላሉ። እስኪ ችን ትንሽ እንትን በልልኝ። ሙታኖችን አትሰሟቸው የሚለውን ቃል በቀር ስጣቸው። በቃ ተናግራችሁ ማሰማት አትችሉም የሚለው ነው አላ አንቀጽ